ተሳቢ እርቃለሁ መልሽ አይንሽ ለ ግን እናቴ ማለት እንድታስታውሽ የምፈልገው አሩን ነው። አውቃለሁ እንደምትገፊኝ አውቃለሁ። ኧረ እባክህ እሺ፣ አይደብርም ከአንድ ስሜት ወደ አንድ ስሜት መገልበጥ። እኔ አሁንም ወደፊትም ፍቅርሻለሁ ይህንን ነገር እንድትረጅልኝ እፈልጋለሁ። ግን ነገም ትጎጃለሽ። ገብቶሻል አብርሽ ነገም ደግሞ ይጎዳሻል። በይዋህነት ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን፣ የቻለ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸልይ። ያልኩም እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ሴት በኮሜንት እንድትሰጡኝ እያልኩኝ፣ እንግዲህ ትናንት በተለቀቀው ቪዲዮ ላይ በጣም ብዙዎቻችሁ ፉፉን እየወቀፋችሁ ፉፉን በቃ ብዙ ነገር እያላችሁት ነበር። እና ደግሞ አንቺስ ለምን ዝም አልሽ? እንዴት ነው ፍቅርዬ፣ እንደ ሲናገራ ዝም የምትዩ ያላችሁ ልጆች አላችሁ። እና እስኪ ትንሽ ልበላችሁ፣ የተሰማኝን ነገር ሀሳብ ልስጣችሁ ብዬ ነው የመጣሁት ማለት ነው። በነገራችን ላይ ፉፉዬ እንግዲህ ከሚዲያ እኔ በጣም የተመቸ ነገር ንግግር እንዳንችም ከኢትዮጵያዎች ባይሆን እንትን ላለሁኝ ከሚዲያ እና ከዚህ ሀገር እጠፋለሁ አለም ማለት ነው። እንደ ሩጣ ሩጣ ይኸው እንግዲህ ዛሬም ካናዳናት፣ ነገም ካናዳናት፣ ከነጎዲያም ካናዳናት እንኳን ካናዳ ቡታጅረም ስትሄዳ ላየናትም እስካሁን ድረስ ማለት ነው። እና ፉፉ ደግሞ ከሚዲያ እጠፋለሁኝ ከዚህም አካባቢ ይጠፋለሁ አለ እና አትጨነቁ ቤተሰቦች። እሱ ረመዳን ስለሆነ ረመዳንን ጸጥ ብሎ መጾም ስለፈለገ ነው። ግን ፉፉ አይደብርህም አንተ? ገነት ለመግባት እኛን ሲኦል ትተህ ስትሄድ አይከብድህም? ኧረ ተው እየተሳሰብን ተውተውተውቶ። እኛን እኮ ለሲኦል ነው አሳልፈ ሰተህን የምትሄደው። አሁን እንግዲህ አንተ እስክትመለስ እኛ ወር ሙሉ አንተን ስንበላ ከርመን ታዲያ ሲኦል ብንገባ እናሳዝንህም እንደዛ የሚባል ነገር የለም። መጥፋት የሚባል ነገር የለም። ፈጠን ብለህ ትመጣታለህ። እንደው ግን ምነው ምነው ስንት ነገር ብዬ እንደው በጓሮ ስንት ነገር አጫዎቼ ስንት ነገር አወይቼ ተው፣ ይሄ ነገር ይቅርብህ፣ አንተን ለአንተ የሚሆን ነገር አይደለም፣ ተው ተው ተው ብዬ እንደው ተመልሰ መተዝፍቅ ትላለህ። የፊቱን ወደ ኋላ አድርገህ እንዲሁ ሲጀመር፣ በነገራችን ላይ ይሄ ቪዲዮ አዲስ ቪዲዮ አደለም። ማለት መለቀቅ የነበረበት ከፍቅርና አብርሽን ሩታ ካገናኘችበት ቀን መጀመሪያ ነበር። ይሄኛው መለቀቅ የነበረበት ግን ደግሞ ሳይገጣጠምላቸው ቀረና ያኛውን አስቀደሙ። እንጂ ይሄ ነው መቅደም የነበረበት ማለት ነው። አሁን ሌላ ታሪክ ሌላ ጉድጓድ ነገር ጉድጎራ መጥተውላችሁ ቆጭ ርፍ ማለት ነው። በነገራችን ላይ ፍቅር እንድትጠላ፣ ፍቅር እንድትጠላ፣ ፍቅር እንድትጠላ የምትሉ ሰዎች ማለት ነው። ፍቅርዬ መጀመሪያ የሚወደናት ያለ ምክንያት ነው። ዛሬም ነገር የምንወዳት ያለ ምክንያት ነው። የምንወዳት ሰዎች ይሄን ስለሰማን አንጠላትም። ገባችሁ። የሚጠሏት ሰዎች ደግሞ ከድሮ የሚጠሏት እስከሆኑ ድረስ ምንም ቢሰሙ ምንም ቢያው አይመለሱም? ስለዚህ ይሄ ቪዲዮ ስለተሰራ እሷን ሰው ይጠላታል ብላችሁ አትጨነቁ። ፍቅርን የምንወዳት በማንነቷ በራሷ ማንነት እንጂ እዚ ጋር በተወራው ነገር አይደለም። ገባችሁ? ፉፉ ደግሞ ያው በነገሮች እኛውንን እየገፋ ነው። ጠፋ ጠፋ ጠፋ፣ ና ና እያል ነው ያለተሰጦ ያለ ችሎታው እያስገባን እየዘፈቅ ነው እንዲቆረቆሮ የምናደርገው ምስኪን ቻውቃ ይሄን ኮሜንት ሲይሱ እንደውነ ባቀረብኝ አንቺዬ እያለኩ። ሁለተኛው ነገር ደግሞ ፉፉ ይሄን ነገር ሊናገርና ሊያደርግ የቻለው አንዳንድ አሽቃባጮች እየፉፉ ወዳጅ ነን የምትሉ ነጥላችሁ ፍቅርዬን ስለምጠሉ እሷን ብቻ ከምጠሉ እኔንም ጥሉኝ እያላችሁ ነው ያለው። እኔንም ጥሉኝ ይኸው ፍቅርዬን ክፉ ተናገርኳት አስመሳይን ሻልኳት። አያችሁ ይሄንን ነው እየነገራችሁ ያለው ግን እናንተ አይገባችሁ። ፍቅር ይሄን ከምጠሉብኝ እኔን ጥሉኝ እያላችሁ ነው ያለው እኮ ልጁ። አሁን ታቃላችሁ። አተራመሰን አደለ። ይህንን በመናገሩ ይሄን በማለቱ ብዙዎች ተከፉ። ብዙዎች ተናደድንበት ተከፋንበት እንጂ አንጠላውም። እኛ እንደናንተ አይደለንማ። ፉፉችን ቃል ተናገረ ብለን አንጠላውም ሲጀመር ይከፋናል ስለምንወደው ስለምናደንቀው እሷንም ስለምንወደ ስለምናደንቃት እንደ አንድ እንደ ቪዲዮ ተመልካች ይከፋናል ግን ደግሞ ከፋን ማለት እንጠራዋለን ማለት አለ እናንተ ግን ጥግ ድረስ ጥላቻ ነው ያለባችሁ ለፍቅር ጥግ ድረስ ክፍልፍል ብላችሁ እያሳያችሁ ያላችሁት ነገር እኔ እያረካኝ ስላልሆነ ብትመለሱ መልካም ነው ምንም አይጠቅም እና እንዳያችሁት ቪዲዮ ላይ ድብልቅልቅልቅ ያለ ስሜት ነው ሲያሳይ የነበረ ፉፉዬ ማለት ነው መጀመሪያ ላይ አስመሳይ ነሽ አላት፣ ብዙ ነገር አለ። ቆየት ብሎ ደሞ አፈቅርሻለሁ አፈቅርሻለሁ እየወደድኩሽ መለየት አለብኝ አለ። አብርሽ እያስመሰለ ነው፣ አብርሽ ሊጎዳሽ ነው፣ አብርሽ ነገ ሲጎዳሽ መተሽ እኔ ጋ ይስተካከላልሽ እንዳታስብ ያላት ማለት ነው። ፍቅርዬ እኮ ምንም ይሄ በቃ ማለት ተገዱ እየሰራ እንደሆነ ፉፉ የምታውቁት ነገር እዚህ ላይ ነው በቃ እሷ ራስን ተናገረች። አይከብድም በአንድ በአንድ ፕላስ በአንድ በደቂቃ ውስጥ መለዋ ወጣለች። ይህኔ ቅመም ስትናገርገው ከአፏ ማር ነው ጠብ የሚለው የምር ጠብቃ ፈልጋ የምትጥላቸው ቃላቶች ነው የሚመስሉት። ከልቧ የሚወጡት ነገሮች እና ማማሩታ ደግሞ ይህን ሰሞን ይውላቸው ከፍቅር ስትውል ው አለባበሷ እራሱ ተቀየረ አንቺ ከቡታ ጀራ ዘለሽ አዲስ አበባ እንዲመጥ ሽንብርት ምንሽን ምንሽ ምንሽ ምንሽን ስትገላልጭ የነበርች ሴትዮ ከማን ጋር? ከዚሽ ከጽጌ ጋር ውለሽ ስለነበረ ነው። እሷ ታውቃላችሁ፣ ብለናት ብለናት ሰው ሲመክሩት ምን ያሉት ይመስለዋል ይባላል። ና ው ተንበልጥ ታውቃለች። እና አሁን አንቺ ይሄን ሰሞን ከፍቅርዬ ጋር ስለሆነች ደርባባ ሆንሽ። የምር ሩታ እንደዚህ ነው። ከደህና ሰው ወይ ከደህና ሰው ታጠጊ፣ አለበለዚያ እብድ እህል ገዝቼ ሚስቴን አሳበድ ኳት አሉ የአገሬ ሰው ማለት ነው። እንደዛ ሆነሽ ነው የምትከሪው። እብድ ሆነሽ ከመቅረትሽ በፊት ደግሞ እራስሽን ጠብቀሽ በክብር እንትን ማለት አለብሽ። እራስሽን ማኖር አለብሽ። ቢያንስ እስኪ በአለባበስሽ እንኳን ክብርሽ መልሽ። የምር በስንት ነገር ነው በስንት ነገር ነው እየተገፋሽ ያለሽ፣ በስንት ነገር ነው እየተሰደብሽ ያለሽ። እውነት ሩታ እንደ ሴት እንደ ሴት ነው። እኔማ አዝኜልሽ ነው። እኔ ለአንቺው ነው። በጎችሽ ሆይ ሆይ ስላሉሽ ብቻ የምትለውጭ ነገር የለምና ይሄን ሰሞን ያው ደርባባ ሆነሻል። ፀባይሽ ከፍቅር እያየ ዋልሽ ስለሆነ እየተቀየረ ነው። እና ይልመድብሽ ከጥሩ ከጥሩ ሰው ጋር መዋል ልመጂ። ለማለት ወዳለ ፉፉይ ደግሞ እጅሽን እጅን ተሽሎ ስላየው ደስ ብሎኛል። መጨረሻ ሌት የሪከርዱን ስልክ ይዞት ወይ አልዘጋ ወይ ምን አላለው ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ። በጎቹ ግን በጣም ታሳዝኑኛለች። ዛሬም እኮ ድብድርር እያላችሁ እኮ የምትከራከሯላችሁ። ለማንኛውም እንግዲህ እኛም ጾም ገብቶ አላሳረፋችሁንም። እናንተም ደግሞ እንግዲህ የሙስሊሞችን ጾም ነገ ከነገ ወዲያ ይገባል። መቼም ዝም እንደማታስብሉ እናውቃለን፣ ግን ብትቋጩልን ደስ ይለናል። በቃ ሰለቸን ማለት ነው የሰማችሁ። ዘንበር ቡራቸው ያሳድርባችሁ። ለጊዜ ሰብስክራይብ አድርጉ ቤተሰብ። እንግዲህ ደግሞ ከታች ሊንክ አስቀምጥላችሁ ስለ ፖፖ አፕሊኬሽን ራሱ እባካችሁን፣ ፖፖ የሚባል ምናሉ ዛሬ ደግሞ ኮሜንት ፖፖ ድሮሴሽን ትመሽን የሆኑ እንዴት ነው የብር ማፍሪያ ባንክ ሊሆን የሚችሉ አሉና የፖፖ የሚባል አፕ ልትገቡ ያሰባችሁ ካላችሁ የገባችሁም ካላችሁ ውጡ። ምንም ይጠቅም ነገር ለጊዜው ይከፍላል፣ ይከፍላል አሉ በኋላ ላይ ይኸው አሁን አንዷ እያለቀሰች ነው። አንድ ነጥብ አምስት የኢትዮጵያ ሚሊዮን አንድ አምስት ሚሊዮን ብር የኢትዮጵያ ብር ማለት ነው። አጨብጭባ ቀረች። ቁማርተኛ ነው የሚያደረገው። ብዙ ነገሮች መንፈስ በላያቸው ላይ እየጮኸ ነው፣ ጸበል ቦታ እየሄዱ እየለፈለፉ ነው። እና አባካቸው እህቶቼ ከዚህ አይነት ከዚህ አፕ ተቆጠቡ። የገባችሁ ሙጡ፣ ልትገቡ የሚያሰባችሁ አሳባችሁን ቀይሩ ለማለት ትወዳለውኝ። እስካሁን ስለነበረኝ ቆይታ ስለተከታተላችሁኝ ከልብ እያመሰገንኩ ላይ ሱብስክራይብ እንድታደረጉ በትህትና ጠይቃለሁ። ወዳችኋለሁ። መልካም ጊዜ። ቻውቻው